ሰላማት ባለፈው ዓመት ጥር 2016 ላይ በአሜሪካ የሚገኙት አቦይ ስብሀት ነጋ የፕሪቶሪያ ስምምነት ጊዜ መግዣ ነው ብለው መናገር የሆነው ነበር። አንዳንድ ሰዎች ያንን ንግግር አሁን ድረስ ይጠቅሱታል። ንግግሩን ትኩረት ሳቢ ያደረገው የሰውየው ተክለ ሰውነት ፕሮፋይል እና በዛ ወቅት ህወሓት በረጅም ወደ ስልሳ ሳና ቀናት የፈጀ ስብሰባ ጠምዶ ተጠምዶ የነበረ በመሆኑ ነው እንጂ በመሰረቱ አዲስ ነገር አይደለም። አብዛኛው ጊዜ ተኩስ አቁም ስምምነት የሚፈረመው በግማሽ ልብ ነው። ምክንያቱም ሁለቱም ወገኖች ስምምነት የሚፈርሙት በሁኔታቸው አስገዳጅነት ነው። ወይ ጦርነቱ ውስጣዊ ድክመት በመፍጠሩ ምክንያት፣ ወይ በውጭ ኃይሎች ጫና፣ ወይ ድማ ድንገተኛ የኃይል ሚዛን መዛባት በመፈጠሩ ሊሆን ይችላል። ሶስቱ ምክንያቶች ተደራርበው ሊመጡ ይችላሉ። የተለመደዋና ሀገር ተገደን ወደ ጦርነት ገባን ነው። ነገር ግን ተገደን ወደ ስምምነት ገባን አይባልም፣ ግን ብዙ ጊዜ እሱም እውነት ነው። ስለዚህ ስምምነት ሲፈረም ሁለቱም ወገኖች በጦርነት ሊያሳኩት ያሰቡትን አላማ ስለሰው ወይም አዲስ የጋራ ራእይ ስለያዙ አይደለም። እንዲያውም ጭራሽ ጊዜ ግዜ መግዣና አቅም መገንቢያ ሊሆን ይችላል። የፕሪቶሪያ ስምምነት ተፈራራሚዎችም ከዚህ ተለይተው የሚታዩ አይደሉ። አሁን መቼ ዕለት ፋና ቲቪ ላይ ጌታቸው ረዳና ረድዋን ሁሴን ሰላም ፈላጊ ተባብለው እርስ በርስ ቢመሰጋገኑ ለድርድር ወደ ፕሪቶሪያ ሲሄዱ ግን የየራሳቸውን ስሌት ይዘው ነው የሄዱት። አንድ አብነት ልጥቀስ። መቼም መቀሌ ለመግባት ሁለት ሦስት ቀን ሲቀረው ሲቀር ነው ስምምነቱ የተፈረመው ሲባል ስንታዎች ይሆናል። አሁን አሁን አሳልፎ ተቀይረው ያው ቀረ እንጂ ይሄ ስምምነት የተፈረመ ዘፍ ሰሞኑን በተለይ ኢሳት ላይ ቋሚ ዘፈን ነበር። ድርድሩ ከመጀመሩ በፊት በነበሩት ሳምንታት እስከ ጥር 2015 በነበረው አጋማሽ ባለው የትግራይ ኃይሎች የውጊያ ዶክትሪን ወይም የዋር ዶክትሪን የምንለው ከህዳር 2013ቱ ጋር ተማሳይነት ነበር። ማለት የኃይል ሚዛን ሲዛባ እና ውጊያ ወደ ከተሞች ሲቃረብ ከተማ እንዳይፈርስ፣ ህዝብ እንዳይጎዳ ሰራዊት ፈጥኖ አካባቢ ይለቃል። በሆኑም ልክ እንደዛ ጥር 2015 ላይ ጫና ሲበረታባቸው ጊዜ የቦታ መልቀቅ ነገር ነበርና ሽረ፣ አድዋ፣ አክሱም ከተሞች በተከታታይና ጥቂት ቀናት ሊነስ ነበር የተያዙት። እንዲሁም ድርድሩ ካልተሳካ መቀለ ከተማንም መልቀቅ ይኖርብናል የሚል እቅድ ለህወሓት ማዕከላዊ ኮሚቴ ቀርቦ ነበረ። ያው እዛ ውድቅ ሆነ። ውድቅ ከሆነ በኋላ ውጊያ ስልት ለውጥ ተደረገ። ከዚህ በኋላ እንግዲህ ማለት ከጠር 11 ከጥቅምት 11 12 2015 ማለት ነው። ድርድር ሲጀምር አካባቢ በኋላ በቀጣሉት አስር ቀናት ተመልሳችሁ ብታደርጉ አንድም ቦታ ተጨማሪ ቦታ አልያዘም የኢትዮጵያ የኤርትራ ሰራዊት፣ ያው የውጊያ ስልት ስለተደረገ ማለት ነው። ለነገሩ ነገሮች በነበረው መጀመሪያ ልኩ ቢቀጥሩ ኖሮ በሶስት ቀናት መቀለ መግባት አይቻልም። ያው የህግነት ነው። ከኤርትራ ድንበር 4 ኪሎ ሜትር እርቀት ምትገኘው አዲግራት እንኳን መግባት አልቻሉም ነበር የኢትዮጵያ የኤርትራ ሰራዊቶች። ለማንኛውም ግን የዛ ወር የዛና ሀገር መነሻ ነበር ነበር። ሁለቱ ወገኖች ለምሳሌ ወደ ፕሪቶሪያ ሲሄዱ ማለት ነው፣ ሁለቱም ወገኖች ሰራዊታቸው ጉዳት በስቷበታል፣ ኢኮኖሚያቸው ተዳክመዋል፣ የምዕራባውያን ግፊት አለ። ለዚህ ነው ሁለቱም በውጊያ ሊያሳኩት ያሰቡትን ዓላማ ትተው ወይም በይደር ቆይተው ወደ ስምምነት የገቡት። ቅድም ያልኩትን ለመድገም በሁኔታዎች ተገደው እንጂ ወደ ስምምነት የገቡት አዲስ የመተማመን መንፈስ ስለፈጠሩ ወይም አዲስ የጋራ ህልም ስለሰነቁ አይደለም። ይህ ማለት ግን ስምምነቱ ሊሰራ ወይም ሊያሰራ የሚችላል ነበረ ማለት አይደለም። እርግጥ አጻፉ ላይ ወይም ይዘቱ ላይ ጉድለቶችን ማንሳት ይቻላል። የማስፈጸሚያ ማትሪክስ አለመኖሩ ማለትም፣ የተለያዩ የስምምነቱ አካሎች ተሰናስለው የሚፈጸሙበት የትግበራ እቅድና ጊዜ ጊዜ ሰሌዳ አለመኖሩ ትልቅ ክፍተት ነው። አስፈላጊ ከሆነ በእነዚህ ነጥቦች ላይ ሌላ ጊዜ መለስባቸዋል ነው። ዋናው ችግር ግን ድህረ ፕሪቶሪያ መተማመን የሚያጠናክሩና ተቋማዊ ቅርጽ የሚያስይዙ ስራዎች አለመሰራታቸው። እንደዚህ አይነት ስምምነት የሚጠይቀውን ተፈጥሯዊ ሂደት በአቋራጭ ለማለፍ ተሞከረ። ያው እኛ አስታርቀናል ይብላኝ ለምቀኛ ይመስል መልኩ ግንኙነታቸውን ያልተለመደና ይህ መደበኛ ኢንፎርማል ቅርጻ ሲያዙት። ለምሳሌ ታስታውሳላቸው፣ የፌዴራል ሚኒስትሮች አጃቢ ሲያዙ ወደ መቀለ ጉብኝት አደረጉ። በዚያ ፕሮግራም ላይ የህወሓቱ ደብረ ጽዮን ከናይጄሪያ ከሌላ አደራዳሪ ማምጣት አሳፋሪ ነው ብሎ ያው ፍቅር በፍቅር ሆናል ነገር አለ። አብይ አህመድ ደግሞ አንድነት ፓርክ ላይ የሽልማት ፕሮግራም አዘጋጅቶ ለአደራዳሪዎች ሽኝት ነገር ተደረገ። ትግራይ ውስጥ ከኤርፖርት ውጭ ሌላ ቦታ የፌዴራል ጸጥታ ኃይል ማስቀመጣ ያስፈልግም የትግራይ ሠራዊት ይበቃል ተባለ። ትግራይ ውስጥ ምን የጊዜ አስተዳደር ማቋቋም ሂደት በጥቂት የፌዴራል እና የህወሓት አመራሮች በዚህ ግባር ስብሰባ በጓዳ ውይይት ተበየነ። በፕሪቶሪያ ማግስት ብቸኛው አስፈጻሚ ያቀደው የወጣለት የሰራዊትነት ጉዳይ እንኳን በሁለት ሶስት የቲቪ ዜናዎች የተጠናቀቀ መሰለ። ዙሩ ፈጥኖ ጭራሽ የትግራይ ሰራዊት ከፌዴራል ሰራዊት ጋር ወደ አሰብ ይዘምታል ወደሚል ሚል ሐሜት ሁሉ አደገ። የወዳጅነት ዙሩ የፈጠነው ከእውቀት ከውቀት ማነስ ወይም ከአማካሪ ማጣት አይመስለኝም ከሾርት ተርም ስሌት እንጂ። ሁለቱም ወገኖች የየራሳቸው ስሌት ነበራቸው። ሁለቱም ወገኖች ሰላም ፈላጊ፣ ለስምምነቱ ቁርጠኛ ሆኖ መታየት የገጽታ ግንባታ እና የዲፕሎማሲ ትርፍ ማግኘት ፈልገዋል። የስምምነቱን ትሩፋቶች በተለይ ከፋይናንስ ጋር የሚያያዙት ደግሞ ቶሎ ማግኘት ፈልገዋል። በተጨማሪም ብልጽግና አዲስ አጋር አግኝቻለሁ የሚል መልዕክት ለባለአንጣዎቹ ማስተላለፍ ፈልጓል። በተለይ ደግሞ ኤርትራ በጦር አጋርነት ሰበብ በኢትዮጵያ ሰራዊት ውስጥ፣ በሌሎች ዘርፎች ውስጥ በረጅም ውጇን ስለከተተች እነዛን መከተርም የፈለገው ይመስላል። በተማሳይ ህወሓት አመራሮች ትኩረት የነበረው ክልላዊ ስልጣና የስልጣን ሞኖፖሊያቸው ማረጋገጥ ነበር። በተለይ አቃፊ ይሆናል አቃፊ ጊዜያዊ አስተዳደር ይቋቋማል ተብሎ የተባለው ጊዜያዊ አስተዳደሩንም በሚመቻቸው መልኩ ማደራጀት ነበር። በማትኩለታቸው እንግዲህ በመሰረቱ እያደገ መሄድ መተማመን ካልፈጠር እያደገ መሄድ መጠራጠር መኖሩ ግድ ነው። እያደገ መሄድ መተማመን ደግሞ ከትንሽ ጀምሮ እየሰፋ እየጠናከረ የሚሄድ ግንኙነቶች እና ውጤቶች ላይ የሚገነባ ነው። ለዚያም ነው የሰላም ሂደቱ የተጀመረበት ግለ ሞመንተም ሊሄድ ቀርቶ ጭራሽ በመጀመሪያ ወራት ላይ በመግባባት የተፈጸሙ ወይም የተፈጸሙ የመሰሉ ትላልቅ ጉዳዮች ተመልሰው የውዝግብና የመካሰስ ምክንያት ነው። እርግጥ ችግሩ የአካሄድ ጉዳይ ብቻም አይደለም፣ መሰረታዊነትም አለው። ሁለቱ የቀድሞ ኢህአዴጎች ያው ብልጽግናና ህወሓት ማለት ነው፣ ብዙ ጉዳዮች የሚያዩት በዜሮ ድምር ስሌት ነው። የፖለቲካ ስልጣን በአንድ ወገን ወይም በአንድ ማዕከል ይጠቃልላል እንጂ አይከፋፍልም ስሌት ነው ያላቸው እንኳን የጸጥታ ኃይል፣ ሚዲያ እንኳን የአንድ ወገን ልሳን ወይም የአንድ አጀንዳ ፕሮሞተር እንዲሆኑ ነው የሚጠብቁት። በእርግጥ ያሳሰብ የእነሱ ብቻ ሳይሆኑ ጥቂት ማይባል በእርግጥ ያሳሰብ የእነሱ ብቻ ሳይሆን ጥቂት ማይባል የሀገሪቱ ምሁር ኮስተር ብሎ የሚያራምዱ አሳሰብ ነው፣ በተለይ እሱ የሚደግፈው ቡድን ወይም አጀንዳን የሚጠቅም የሚያጠናክር ሲሆን። የአደፍራሾች ስፖይለርስ ሚናም ደግሞ ቀላል አይደለም። ስምምነቱ ሲፈረም ጀምሮ ደስተኛ ያልሆኑና ፈጽሞ ደስተኛ እና አሁን ድረስ በተገኘው አጋጣሚ ሊያደናቅፉ የሚፈልጉ ሁለቱም ወገኖች አሉ። ባለፈው መጋቢት ወር ፓርላማ ላይ ህወሓት ከመቼ ነው ሰላም የሚነሳው አደብ እንዲገዛ መደረግ አለበት እያለ ሲናገር የነበረውን የኢዜማ አባል ሰምታችኋል። ለነገሩ የሆነ ሀገር አምባሳደር መቀለ ለጉብኝት ስለሄደ የሚበሳጩ ብልጽግና ሹሞችና አጋሮችም አሉ። በህወሓት ወገንም ቢሆን ከመጀመሪያው ስምምነቱን የተቃወሙ እንዳሉ ሆነው የፖለቲካ ትርፍ ያለው ሲመስላቸው ዝርዝሩን ሳናቀው ነው የተፈረመው የሚሉ አሉ። እንዲህ አባይሉም እንኳን የሰላም ስምምነቱ ትግበራ ሂደት ከመምራት ይልቅ የመፈክር ፖለቲካ ነው የሚመርጡት። አንዳንድ ጊዜ አደፍራሾች ወይም ስፖይለርስ ኢላማ ተቃራኒ ወገን ሳይሆን የራሳቸው ወገን ሊሆን ይችላል። ለምሳሌ ያህል የሰላም ሂደቱን የሚያወሳስብ ብልጽግና ሹመኛ ኢላማ ህወሓት ሳይሆን ራሱ አብይ ሊሆን ይችላል። በትግራይ በኩል እንኳን የመሳሪያ ችግር የለብንም እነ ደብረ ጽዮን ጌታቸውን ለማንሳት ሲሉ ነው ብዙ የስምምነት ነገሮችን ችላ ብሏቸው የረስተዋቸው ደግሞ ጭራሽ ስንት ናቀሙ እስከሚል ድረስ ወደ ውስጥ ይሄዱት። እያንዳንዷ ንግግር፣ እያንዳንዷ ቅንነት የጎደላት ተግባር ይዳመር የተማገር የሰላም ሂደቱን ማደነቃቀፉ ተግባራዊ ነው። ይህን ስል ግን ሌሎች መሰረታዊ ምክንያቶች ይኖራሉ። ሴራና ደባም አይጠፋም። ነገር ግን ዋናው እያልኩ ያለሁት ምንድን ነው ሊካሄድ የሚቻለውን ርቀት ያክል እንኳን እንዳይካሄድ የሁለቱ ወገኖች የዘሮ ድምር ፖለቲካና በውስጣቸው ያሉ አደፈራሾች ወይም ስፖይለርስ ወሳኝ ሚና አላቸውም፣ ነበራቸውም ነው። ከዚህ አንጻር በኤርትራ ላይ ናብር የሚለው የሀሳብ ጥንስስ ብዙ እርቀት ሳይሄድ ተደነቃቅፎ መቆሙ የሚገርም አይደለም። የድሕረ ፕሪቶሪያ ምዕራፍን በተገቢ መልኩ ያልመሩት የብልጽግናና የህወሓት አመራሮች ማርሽ ቀይረው አሁን ወደ ስለመደው ጌም ተመልሰዋል። ልክ ቅድመ ጦርነት፣ ቅድመ 2013 የነበረው ጌም አዲስ ቁማር ይመስላል እንጂ ፎርሙላ ግን አሮጌ ነው። ሁለቱም ወገኖች ሌላኛው ወገን እንደተዳከመ እርግጠኛ ናቸው። የጥንካሬና ድክመት መለኪያቸው አይታወቅም። ሌላኛው ወገን ምን ያክል ቢዳከም እና ምን ያክል ጉዳት ቢያደርስ ነው ተቀባይነት የሚኖሩ ቢባሉ ግልጽ መልስ የላቸው። በመላምት ወይም በፐርሰፕሽን እንጂ በጠራ ስሌት ላይ የተመሰረተ አይደለም። ይሁን እንጂ ጫና ማሳደር ወይም እጅ መጠምዘዝ እንደሚችሉ ያስባሉ። በይፋን ማገሩት እንጂ በተግባር ግንኙነታቸውን ወይም እውቅና አቋርጠዋል። የምርጫ ቦርድ እውቅና አይደለም ያልኩ ያለሁት የፖለቲካ እውቅና ነው። ሲጣሉ እንጂ ሲስማሙ ህግ እንቅፋት ቅፋት አይሆንባቸውም። በፕሪቶሪያ ማግስት እኮ ጊዜ አሳድስ ያቋቋመች ምርጫ ቦርድ ትዛላቸው። ባለፈው መጋቢት ወደ ወረደ ወይም ጀነራል ታደሰ ወረደ የትግራይ ፕሬዚዳንት ሆኖ ስሹ በዛ ሂደት ላይ ህወሓት መገለሉ የዚያ ነጸብራቅ ነው። ሰውዬው ቀደም ሲል በህወሓት እጩ ሆኖ የቀረበ ቢሆንም ሂደቱ ግን ህወሓትን እውቅና ይነሳ ነበር። እንግዲህ ሁለቱ ወገኖች የሚገናኙበት ብልጽግናና ህወሓት የሚገናኙት ማዕቀፍ ግልጽ አይደለም። ህወሓት ከፌደራል ጋር የሚያገናኘ ፕሪቶሪያ ስምምነት ብቻ ነው ይላል። ብልጽግና ደግሞ የስምምነቱን ስም ሁሉ መጥራት ከተወ ሰነባብቷል። ህወሓት ድርጅታዊ ጉዳዮችን እና ህወሓት ድርጅታዊ ጉዳዮችና የትግራይን የወል አጀንዳዎች በማደላለቅ የኃይል መሰረቱን ለማስፋት ሲሞክር፣ ብልጽግና ደግሞ የሸቀጥ ትራንስፖርት ምናምን በማቋረጥ የውስጥ ተቃውሞ አስነሳበታለሁ ብሎ ይቆመራል። የዚህ ቁማር ችግር ግን በአሮጌ ፎርሙላ ግብ የዚህ ቁማር ችግር በአሮጌ ፎርሙላ ግብ ያለፈውን ያልሳካ ግብ ማሳካት ነው። ችግሩ ግን እንዳለፈ አይነት ጥፋት ሊያመጣ የሚችል መሆኑ ብቻ አይደለም። በሁለቱ ወገኖች፣ በማህበረሰቡና በቀጠናው ብዙ የተቀያየር ነገሮች ከመኖራቸው አንፃር ውጤቱ ያልጠበቀና ውስብስብ ሊሆን ይችላል። ለዛሬ በዚህ እንተሰማበት።